አሁን ተገናኘን። አሁን ነው መቀወጥ። ሀይሚዬ ድጋሚ መታለች። እንግሊዘኛ ወረብ ቅድም። እንዴ! አረ ሀይሚዬ እንደዚህ ነው። አሁን አሁን ደስ ይላል አማርኛችን፣ እናቴ አማርኛችን የሀገራችን ባህል ቋንቋ መግባቢያ፣ እንደዚህ እንግባባ እንጂ። ብዙዎቻችን ስድብ እየመሰለን ነው በእንግሊዝኛ እየቀወጥ። ኧረ ሀይሚዬ፣ በነገራችን ላይ እንዲህ ቆይን። የሚገርመኝ ነገር ሀይሚዬ ግን እኔን ታይኛለሽ እንደ እኔን ታይኛለሽ ልበል፣ እንደው በሞቴ ታይኛለች መሰለኝ እንጂ ለምን እንደሆነ ታውቃላችሁ? ቅድም ማለት ነው በለቀቅኩት ቪዲዮ ላይ ኧረ ተይ ሀይሚ ተይ፣ እንግሊዝኛ ስድብ እየመሰለን ነው በአማርኛ ዝፈኝልን፣ እኛ ስድብ እየመሰለን ነው። ትርጉሙን እንወቀው። የትርጉም ያለ ብዬ ነበረ። እንግዲህ በአማርኛ ደግሞ ፏፈሽ እያልሽ መታ ሰላም፣ ሰላም፣ እንዴት ናችሁ የእኔ ቤተሰቦች? በድጋሚ መጥቻለሁ። ፕሊስ ሰብስክራይብ ሳታደርጉ አትውጡ። ከመጣችሁ አይቀር ሰብስክራይብ አድርጉኝ። ምን ችግር አለው? የእውነት ሰብስክራይብ አድርጉኝ። ምንም ማለት አይደለም። ከመጣችሁ ቤት የተረገጣችሁ አይቀር እኔም እህታችሁ ነኝ። አበረታቱኝ። ሰው አልሳደብ ሰው አላማ እንደምታዩኝ ሀይምዬን ቡራዬን ነው እያስኩም መጣው እና ሌላ ዘርን ከዘር የሚያጋጭ ነገር አልሰራም። ሃይማኖት ከሃይማኖት የሚያገናኝ ነገር አይደለም ሰራው። ጀስት ፈታ ነው የምልበት። እና አበረታቱ ፕሊስ ሰብስክራይብ አድርጉኝ። እኔስ ማናለኝ ያልናንተ ውዶቼ፣ ላይክ አድርጉ። እንግዲህ ዛሬ ማለቃቀስ አበዛው መሰለኝ። ቅድም እንግዲህ ሀይሚዬ በእንግሊዘኛ እየዘፈነች እየላችሁ መጥቼ ነበርና ብዙዎቻችሁ ልናገኛት አልቻልንም፣ አልመጣልንም ምናምን እያላችሁ ያላችሁ ያላችሁ እና ውዶቼ፣ ስቶሪዋ ላይ ነው ያደረገችው ቲክቶክ ስቶሪ ላይ ነው። አሁን ደግሞ ይሄንን በፍቅር አዲስ ነጋ ጥበብ መታለች፣ ድጋሚ ነው የለቀቀችው። በዛን ሰዓት የለቀቀችው ሌላ ነው። ስቶሪዋ ላይ ነው ገብታችሁ ማየት ትችላላችሁ። የት ናት ስላላችሁ ነው፣ አላገኘናትም ስላላችሁ ነው። እና አሁን ደግሞ በፍቅር አዲስ ነጋ ጥበብ ለብሩኬ ለጀቅ ነው እየዘፈነችለት ትግመቼም ለብሩኬ ነው አይደል? እናት አዳድሮስ ለሌላ ለማን ይሆናል ብዬ ነው። እኔ ራሱ ምን አይነት ሰው ነኝ? ለብሩኬ ነው እንጂ ለንጉሱ የቀወጠችለት። የኛ አስታራቂ ቡራ ሰሞኑንማ፣ በስማ በጣም ብዙ ነገር እኮ ነው ያመለጠኝ። ብዙ ብዙ ብዙ ነገር አምልጦኛል። የእውነት እንዴ መጥፋትማ ከዩቲዩብ ጥሩ አይደለም። እግዚአብሔርን ደግሞ ማለት ነው ይናፍቃል። የሆነ ጊዜ ላይ ስልችት ይላችሁና ጥፍት ትላላችሁ አይደል? ግን ስጠፉ ደግሞ ዩቲዩብ በጣም ነው የሚናፍቀውና ፏፈሽ እያለችላችሁ ነው ገብታችሁ ማየት ትችላላችሁ። ሀይሚዬን ቲክቶኳ ላይ አሁንም ፖስት አድርጋለች። ደህና ሁኑ ሌማሮች፣ ይወዳችኋለሁ። ላይክሽር ሰብስክራይብ አድርጉ። ዛሬ ያው ለማመንኳቸው አይደል የሆነ አለቃቀስቁባችሁ ይቅር በሉኝ ማሮቼ፣ ውዶቼ፣ ግን ያው እናንተን አይጎዳም ብዬ ነው። እኔን የሚጠቅመኝ ከሆነ እናንተን አይጎዳም። ምናልባት ወደፊት ይሄ ቻናል ወደፊት ሊጠቅመኝ ይችላል። አሁን እየጠቀመሽ አይደለም ወይ ካላችሁን ምንም የሚጠቅመው ነገር የለም አሁን ውዶች። ምክንያቱም ምንም ማለት ይህን ያክል ብር የሚገኝበት ምናምን አይደለም። አሁን ግን ምናልባት ወደፊት የራሳችንን ስራ የራሳችንን አይዲያ ይዘን ከመጣን ወደፊት ሰብስክራይብ ያድጋል፣ ከዛ እናንተም የራሳችውን የራሴን ስራ ሰራበታለሁ በሚለው ነው እንጂ አሁን ሁለት ሺ ቪዩ ታይቶ አንድ ብር ነው የሚቆጥረው። አንድ ብር ራሱን ላይሞላ ይችላል፣ ምክንያቱም በዩትዩብ ብር ብዙዎቻችሁ የምንተዳደር የሚመስላችሁ አላችሁ፣ እና እኛ ዩትዩብ ብር አያስተዳድረንም። አሁን በጣም ትንሽ ብር ነው የሚቆጥረው። አሁን ሊያስተዳድረን አይችልም። ወደፊት ግን ሊጠቅመን ይችላል፣ በራሳችን አይዲያ በራሳችን ስራ። እኔ ደግሞ ነግሬያችኋለሁ፣ በራሴ ስራ መጣለሁ ብዬ ቃል ገብችላችኋለሁ፣ እና ሰብስክራይብ አድርጉኝ፣ እስከዛ ከፍ ከፍ አድርጉኝ።